ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸው በእጃቸው ላይ ያልተቀበሉትን አየሁ። ከክርስቶስም ጋር ሺህ ዓመት ኖሩና ነገሡ። ይህ ቃል ዋናው መሠረታዊው ነጥብ ነው። በዛሬው ዘመን ያለውን እኒህ የቀደሙት የሆኑት የሆኑትን ሆነው አልፎአል። የዛሬው ምን ይመስላል? ለአውሬው የሰገዱ እነማን ናቸው? መላው ዓለም ላውሬው ሰግዷል ማለት ይቻላል። ምክንያቱም ያልሰገዱት ቁጥራቸው ኢምንት ነውና፣ ኢምንቶቹ ያልሰገዱት እነማን ናቸው? የተዋህዶ ኦርቶዶክስ እምነት ተከታዮችና እውነተኞቹ አማኞች ናቸው። በአጭሩ መልሱ ይህ ነው። ሁሉም ኦርቶዶክስ ይህንን አያሟላ። ምክንያቱም ተዋህዶ ኦርቶዶክስ ሆኖ በልንባድ ብቻ ስሙን አንጠልጥሎ ተብታቢ፣ ጠንቋይ፣ ኮከብ ቆጣሪ እንዲሁም ከተለያዩ እምነቶች ጋር የተዳበለ ንስሐ ሳይገባ ዘወትር የሚሰርቅ፣ የሚነጥቅ፣ የሚዋሽ፣ የሚያመነዝር፣ ቲቪተኛ፣ አታላይ፣ ክፉ ጨካኝ ባህር ይዞና ተሸክሞ ያለ ንስሐና መጸጸት የሚመላለስ ተሃድሶ ቅባት ጸጋ እያለ ቤተ ክርስቲያንንና መሠረታዊ ሕጓን ያፈረሰ እረኞች ሆነው ከመናፈቁም ከካቶሊኩም፣ ከእስላሙም ለውሸት ዓላማቸው ሲሉ ለፖለቲካው ለገዢ መሣሪያ የሆኑና መመኑንም እንደዚያው ያደረጉ ለካሃዲዎች ለአውሬው መንግስታት ሹመኞች በታማኝነት የሚያገለግሉ ሁሉ ለአውሬው የሰገዱ ናቸው። ለአውሬው የሰገዱ ያመለኩ፣ ምልክቱንም በግንባራቸው በእጃቸው የጨበጡ እነዚህ ናቸው። እስላም፣ መናፍቅ፣ ካቶሊክ፣ አንግሊካን፣ ፕሪስባይቴሪያን፣ ሰበተኛ፣ አድቬንቲስት፣ ጅጎቫ ጠቅላላ ፕሮቴስታንት የሆነ በሙሉ ሽንቶይዝም፣ ታዎይዝም፣ ኮንፊሽያኒዝም፣ ሂንዱይዝም፣ ሲኪዝም እንዲሁም በቁጥር ለመገመት የሚያስቸግሩ የልማድ እምነት የጨበጡ ከዚህም በላይ ባለ እውቀቶች እውቀታቸውን ጥበባቸውን፣ ወቀታቸውን የሚያመልኩ ሀብታቸውን የሚያመልኩ ሁሉ ለአውሬው የሰገዱ የሚያመልክቱ ምልክቱንም የተሸከሙ ናቸው። እነዚህ ዛሬ የምናያቸው የአውሮ ልጆች ሲጠረጉ የሚቀሩት ለአውሮ ያልሰገዱት ያላመለኩት ስለሆነ ከክርስቶስ ጋር የሚነግሱ ናቸው፣ ወደ ትንሣኤ የሚሻገሩም ናቸው። እውነቱ ይህ ነው። ክርስቶስ እንዴት ይነግሳል? አዎን ይነግሳል። በመረጣቸው ባሮቹ እግዚአብሔር መንፈስ ቅዱስ በላያቸው ያርፋል፣ ክርስቶስን ይለብሱታል። በእነዚህ ቀዳማ የአገልጋይ ባሮቹ ላይ ያረፈው ክርስቶስ ከቀሩት ሕዝቦቹም ላይ ቅዱስ መንፈሱን ስለሚያሳርፍ አብሮ ነገሰ ማለት ምስጢሩ የሆኑ የሚወደውን ያደርጋሉ፣ የሚጠላውን ይጠላሉ። መሪያቸው አስተማሪያቸው ሁሉንም የሚያከናውነው በእነሱ ያደረው እግዚአብሔር መንፈስ ቅዱስ ነውና። የቀሩት ሙታን ግን ይህ ሺው ዓመት እስከሚፈጸም ድረስ በሕይወት አልኖሩም። ዓለም ከተፈጠረ ጀምሮ ምድር ላይ ከአዳምና የሆነ የተፈጠረ በሞት የተከደነ ሁሉም በዚህ የመጀመሪያው ትንሣኤ አይነሳም። የሚነሱት ለመጨረሻው ፍርድ ዓለምን በምታበቃበትና በምትሰናበትበት ጊዜ ብቻ ነው። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው ይላል፣ ሁለተኛው ሞት በእርሱ ላይ ሥልጣን የለውም። እንግዲህ ቃሉ ግልጽ ነው። በኢትዮጵያ የዓለም ብርሃን መልእክታት ግልጽ ተደርጓል። የትንሣኤው ባለቤት የተዋሕዶ እምነትን ያጸናችሁ ኢትዮጵያ ናት። ዓለም በሙሉ እየጨፈጨፋት ጸንታ የቆመችው እሷው ናት። የክርስቶስ ካህናትም የሚሆኑት የተዋህዶ አርበኞች ናቸው። ረጅሙን ዘመን በምድር የሚነግሱትም እነሱ ናቸው። ከዚህ በኋላስ ሺውም ዓመት ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸው እንደ ባሕር አሸዋ የሚያህል ነው። ወደ ምድርም ስፋት ወጡ። የቅዱሳንንም ሰፈርና የተወደደችውን ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። የቅዱሳንንም ሰፈርና የተወደደችውን ከተማ ከበቡ። የትኛዋ ናት ከተማዋ? ወገኖች ታጣላችሁ። ይሄንን ወደ ወደፊት ኢትዮጵያ ትንሣኤውን በምትመራበት ጊዜ የዓለሙ ገዢ ሆና በምትጸናበት ጊዜና ዓለም ሰላሙን አግኝቶ እግዚአብሔርን እያመሰገነ በሚመላለስበት ሰዓት የምትገነባዋ መናገሻዋ ከተማ፣ የንጉሱ መቀመጫ ዋና ከተማ፣ የንጉሶች ሁሉ መቀመጫ ከተማ፣ የከበሩ የተዋህዶ ኦርቶዶክስ እምነት መሪዎች አባቶች ከተማ፣ የቅዱሳን ሁሉ መገናኛ ከተማ፣ 24 ሰዓት ሙሉ ያለማቋረጥ በምንም ደቂቃ የማይቋረጥ ምስጋና ለእግዚአብሔር የሚፈስባት ከተማ የሥላሴ የክብራቸው መገለጫና መመስገኛ ምድር የሆነችው አገር ኢትዮጵያና ከተማዋ ይቺ ናት። ጠላት በታላቅ ቁጣና ቅናት የሚከባት እግዚአብሔር ደሞ በታላቅ ቁጣና ቅናት እሳት ከሰማይ አውርዶ ሙልጭ አድርጎ ዲያብሎስን ከነ ዘር ማንዘሩ ጠርጎ የሚያስወግድበት ታላቅሙንም ፍርዱን የሚገልጽበት ማለት ነው። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው የሚለው ይሄንን ነው። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢ ወዳሉበት ወደ እሳቱና ወደ ዲኑ ተጣሉ። አዎ እግዚአብሔርን አይን እንጠነቁላለን፣ የእግዚአብሔርን አይን እንወጋለን ብለው ሲሉ ዋጋቸውን ያገኛሉ ማለት ነው። ከመጀመሪያው ትንሣኤ መጀመርና መፈጸም ጀምሮ የታሰረው ዲያብሎስ ለአጭር ጊዜ ተፈቶ በመጀመሪያው የትንሣኤ ዘመን ልዑልን ስታከብር ስታመሰግን የቆየችውን ከተማ በእግዚአብሔር የተወደደችውን ከተማ ለማጥፋት ይከባል ማለት ነው። በዚህ የዲያብሎስ ድርጊት መነሻነት የእግዚአብሔር ፍርድ ይገለጣል። እሳት ትወርዳለች፣ ዲያብሎስንና ዝግንትሉን ትበላለች። ያሳታቸው ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ። ይኸው በድፍረት የዘመተው ዲያብሎስ አለቆቹ ወዳሉበት ወደ እሳት ባሕር ተከተተ። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። ይህ እንግዲህ የቀደመው ባብ የአውሬው የሐሰተኛው ነቢይ የዲያብሎስ መደምደሚያ ነው። ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸው። ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየሁ። ይህ ማለት የሰው ፍጥረት ሁሉ በሕይወት ያለውም የሌሉት ሙታንም ለመጨረሻው ፍርድ በልዑል ፊት ይቆማሉ። ወደ ገሃነም የሚገባውም ወደዚያው ይሰናበታል። ወደ መንግሥተ ሰማያትም የሚገባውም በልዑል ተባርኮና ተመስግኖ ወደዚያው ይገባል። መጽሐፍት ተከፈቱ፣ ሌላ መጽሐፍትም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍት ተጽፎ እንደ ነበረ እንደ ሥራቸው መጠን ተከፈለ። ባሕርም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ሥራው መጠን ተከፈለ። ሞትና ሲወልም በእሳት ባሕር ውስጥ ተጣሉ። ይህም የእሳት ባሕር ሁለተኛው ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባሕር ውስጥ ተጣለ። ወገኖቼ፣ የእግዚአብሔር ሕዝቦች እውነቱ ከላይ የገለጽኩላችሁ ነው። ኢትዮጵያ ትንሣኤ የለም ለሚሉ ሁሉ ከላይ ገልጸናል። እኛ መጽሐፍ ቅዱስ ብቻ ነው የምንሰማው ይላሉ። ሁሉም መናፍቅ ይህንኑ ይላል። ዛሬም የእኛው ሰባኪነን የሚሉ ከመናፍቅ መፈልፈያ ኮሌጅ ተመርቀናል ይላሉ በየመድረኩ እየዘለሉ በድፍረት ዲያብሎስ በሰጣቸው ትዕቢት ተሞልተው የቀደሙት አባቶቻችንን ገድል መንፈሳዊ ተጋድሎ ይንቃሉ፣ ያቃልላሉ። በተጋድሏቸው ዘመናቸውን ሁሉ ለእምነታቸው ለተዋህዶ ተንከራተው፣ ተቀጥቅጠው፣ ተሳደው፣ ተርበው፣ ተጠምተው ሲብስም ታስረው፣ ተገርፈውም እንዲሁም በሰማዕትነት ያለፉትን ሁሉ ያቃልላሉ። በዚህ ሁሉ ዋጋ ያጸኑትን ድንበር ያፈርሳሉ። እነዚህ የዘመናችን ጉዶች በነሱ የክህደት አንደበት ሊነሱ ቀርቶ ሊታሰቡ ያልተገባቸውን የተዋህዶ አርበኞች ከልዑል ተገልጦላቸው የተናገሩትን የትንቢት ቃል ሲክዱና መንፈቅናን ሲያጸኑ እየተመለከትን ነው። ሰማዕቱ ፊቅጦር በገድሉ ላይ ስለ ኢትዮጵያ ትንሣኤ ያስቀመጠውን ሲክዱ፣ በሊቀ መላእክት ቅዱስ ኡራኤል ድርሳን በግልጽ የተቀመጠውን ሁሉ ሲሽሩ፣ እነሆ እየሰማን ነው። ነጭ የፈለፈላቸው ጉዶች ራሳቸው የቀደመው እባብ፣ የዘንዶው የሐሰተኛው ነቢይ ደቀ መዝሙር ሆነው እውነትን የሚገለጽበትን ኢትዮጵያ የዓለም ብርሃን መልእክታትን ሲተቹና ሲነቅፉ ሲሳደቡም እየተመለከትን ነው። እነዚህ ዲያብሎስ የተላበሳቸው ደቀ መዝሙሮቹ በሉ የተባሉትን እንደ በቀቀን የሚያስተጋቡ ናቸው። የሆነ ሆኖ እነዚህ ፍርዳቸውን ሊያገኙ የሚገባ ስለሆነ ወደፊት ውሳኔያችን የሚያርፍባቸው ይሆናል። ከላይ ወደ ተነሳንበት ጉዳይ ተመልሰን እናጠቃለሁ። እንግዲህ በሰፊው ለመግለጽ እንደተሞከረው በሐዋርያው ዮሐንስ የተገለጸው የዮሐንስ ራእይ ምዕራፍ አስራ ስድስት ምዕራፍ አስራ ስምንት ምዕራፍ አስራ ዘጠኝ እንዲሁም መጠቅለያውና ማሰሪያው ምዕራፍ ሃያ። ምን እንደሚል በዝርዝር ለመግለጽ ሞክሬያለሁ። ወገኖቼ፣ የእግዚአብሔር ሕዝቦች የእግዚአብሔርን ቃል ለመረዳትም ሆነ ለማስረዳት ለማስተማርም በእግዚአብሔር መንፈስ ቅዱስ ሚስጥር ገላጭነት የሚመራ ሕይወት በፈቃዱም የሚመራ እምነት በእውነተኛይቱ ተዋህዶ የጸና ሰው ልንሆን ይገባል። ማንም መናፍቅ የኮሌጅ ምሩቅ ነኝ የሚል የሥነ መለኮት ተመራማሪ የእግዚአብሔርን ቃል እዳሻው ሲገልጠው ወይም ሊገልጠው አይችልም። ልብ በሉ፣ ቀድሞ የተከደነበት ነውና ያጠለቀው የዚህ ዓለም የእውቀት መነጽር አውሮታልና ሊረዳው አይቻሉ። እንግዲህ ለዘመኑ ተችዎች፣ ነቃፊዎች ዛሬ ልንገራችሁ፣ ትንሣኤ ኢትዮጵያ የለም ብላችሁ በድፍረት ለምትናገሩና ለምታስተምሩ ሁሉ ይህ መልእክት ከወጣ ጀምሮ በምትተቹም ሆነ በምትነቅፉ ላይ ቅጣት ተላልፎባችኋል። ቅጣቱም ለሰይጣንና ለሰራዊቱ ተሰጥታችኋል። በስጋችሁ ላይ እንዲሰለጥንም ሆኗል። ትንሣኤ ኢትዮጵያን ሳታዩ በሞት እንድትከደኑ ተወስኖባችኋል። ይህም በምንም መንገድ የማይሻር ሆኖ ጸንቷል። እስኪ ከዚህ ፍርድ ስታመልጡ እኔ ያ በድፍረት እንድትተቹ እንድትነቅፉ የነዳችሁ ዲያብሎስ ይታደጋችሁ። እውነትን ጨብጣችሁ እግዚአብሔርን ጠይቃችሁ መልስም አግኝታችሁ የተረጋገጠ ተስፋን ጨብጣችሁ ያላችሁ የእግዚአብሔር ቤተሰቦች ባለድል ናችሁ። እውር ዓይናማውን ቤታቸው እኔ ልምራህ ቢለው ምንኛ ፌዝ እንደሚሆን ትረዳላችሁ። ስለዚህ ማንም ተነስቶ በሚደረድረው ከንቱ ቃል ልባችሁን አታስቱ። በቅርቡ ሁሉንም እንደ ቃሉ ሲፈጸም ታያላችሁ። ለመሆኑ በኢትዮጵያ የዓለም ብርሃን የተገለጹ የልዑል የፍርድ ቃሎች መልእክቶቹ ሲፈጸሙ አላያችሁም? የቀሩት ስለ መፈጸማቸው ምልክታቸውን እየሰጡ የሰው ልጅ በእግዚአብሔር የፍርድ ሚዛን ተለክተው ሲካተቱ እንደምታዩት አልተረዳችሁምን? የጥርጥር ችግር ካለባችሁ ሉልን ጠይቁ! ከሰው ይልቅ ከሱ የሚሰጣችሁ ማረጋገጫ ይበልጣልና መጠየቅ መብታችሁ ስለሆነ ጠይቁ፣ ተረዱ፣ ተዘጋጁ። በቃ ስላ በቃ ሁሉም የምታዩት የሚያስቷችሁ የአውሬው የዘንዶ፣ የሐሰተኛው ነቢይ ደቀ መዝሙሮች፣ ቅጥረኞች፣ ወዳደሮች በሙሉ በቅርብ በክፉ መከራና ሥቃይ ሲወገዱ ታያችኋላችሁ።